ተወዳጇ ተዋናይት ሀና መርሐ ጽድቅ ከባድ የሚባል ሀዘን እንደ ገጠማት ያገኘናቸው መረጃዎች ይጠቁማሉ። ተዋናይዋ እጅግ የተረጋጋች መልካም ጠባይ ያላትና ደርባባ ቁም ነገረኛ አዋቂ ሴት እንደሆነች በርካቶች መሰክሩላታል። እናንተም በተለያዩ ቃለመጠይቆች ላይ ስትመለከቱ ይህንን እንዳስተዋላችሁ ተስፋ እናደርጋለን። እቺ ተወዳጅ ተዋናይት እነዚህ ድንቅ ባህሪዎቿ እንዲህ እንዲገለጡና መልካም የሆነች ለቤተሰቧ የምታትር ለሀገሯም እጅግ ቁም ነገር ያለው ነገር አበርክቶ ለማለፍ የምትጥር ልጅ እንድትሆን አባቷ ትልቁን ድርሻ እንደወሰዱ ይነገራል። አባቷ ታዲያ አሁን ሕይወታቸው እንዳለፈ መረጃዎች ይጠቁማሉ። እኚህ አባት በአካባቢው እጅግ ተወዳጅ የታወቁና፣ ጸሎተኛ ጧት ማታ ስለ ልጆቻቸው፣ ስለሀገራቸው፣ ስለቤተሰባቸው እንዲሁም ስለ ሁሉም የሰው ልጆች ሁሌም በጸሎት የሚያስቡና የሚጨነቁ አባት እንደነበሩ ያገኘናቸው መረጃዎች ጠቁመዋል። እኚህ አባት ምን አጋጠማቸው ሕይወታቸው እንዴት ሊያልፍ ቻለም? አርቲስቷ የአባቷን ሞት ስትሰማ ምን ተፈጠረ? እንዴት ሆነች? እሷን ተከትላ ሄደችው። ደግሞ ተወዳጇ ተዋናይት ቃል ኪዳን ጥበብስ በስፍራው ስትደርስ የተፈጠሩ ነገሮች ምንድን ናቸው? ሁሉንም በዝርዝር ወደ እናንተ እናደርሳለን። በተጨማሪም እኚህ ተወዳጅ አባቷ ያሳለፉት የህይወት መስመር በሃይማኖታቸው ያደረጉት አበርክቶናም ድንቅ የሚባለው መንገዳቸው እንዴት እንደሆነ እንነግራችኋለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጇን ተዋናይት የሀና መርሐፅድቅ አባት ህልፈተ ህይወትን አስመልክቶ ይህንን መሰናዶ እንዲህ አዘጋጅን። ጌታቸው በላይ አብሬያችሁ ቆይታ አድርጋለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎም ቪዲዮቻችንን ላይክ አድርጉ። ሀሳብ አሴታችን ደግሞ በኮሜንት ላይ አስቀምጡልን። ወደ መሰናዶው እንሻገር። ተወዳጇ ተዋናይት ሀና መርሐፅድቅ የተወለደችው በጅግጅጋ ከተማ ነው። በጅግጅጋ እጅግ የሚታወቁ ለበርካታ ሰዎች አባት የሆኑና ሁሉም የሚያከብሯቸው አንድ ሰው አሉ። መላከ ፀሐይ መምህር አባ መርሐፅድቅ ጥሩ ነህ ተብለው ይጠራሉ። እኚህ አባት በርካታ የነስሐ ልጆችን አፍርተው ሁሉንም እየመከሩ በመልካም መንገድ ለነፍሳቸው የሚሆንን የመዳኛ ህይወትን የሚያስተምሩ ድንቅ ሰው እንደሆኑም መረጃዎች ይጠቁማሉ። ሀናም ስለሳቸው በአንድ ቃለመጠይቅ ላይ ስትናገር አባቴ በጅግጅጋ የታወቁ ድንቅ የሃይማኖት አባት ናቸው ስትል ሰምተናት ነበረም። እኚህ ተወዳጅ አባቷ ደግሞ የክህነት ስልጣን ያላቸው ድንቅ የሃይማኖት አባት እንደሆኑም ስትናገር ሰምተናት ነበረም። ከቅዳሴ ተመልሰው አንድ ጊዜ ምሳቸውን ይቀምሳሉ ትላለች። ከዚያ በኋላ አመሻሹ ላይ አረፍ ይሉና እንደገና እኩለ ሌሊት ከሌሊቱ ስድስት ሰዓት በሆነ ጊዜ ከእንቅልፋቸው ይነቃሉ። ከዚያም ጸሎታቸውን ይጀምራሉ። ጸሎታቸው ደግሞ እንዲህ ባጭሩ የሚያበቃ አይደለም ትላለች። ከዚያ ሰዓት ጀምሮ የቅዳሴ ሰዓት እስኪደርስ ቆመው ይቆያሉ። ከዚያም ወደ ቅዳሴ ይገባሉ። እንደገና በዚያም አገልግሎታቸው ይቀጥላል። በቤተ ክርስቲያን ውስጥ እንዲሁ እንደቆሙ እንደገና ይነጋል ማለት ነው። ታዲያ ከሳቸው ጸሎትን፣ ንስሐን ስለ ሃይማኖቴ እንድረዳና እንድወድ አድርገውኛል ስትልም ሀና ስትናገር ሰምተናታል። ጎራ ስቱዲዮን ሰብስክራይብ አድርጉ። ሐና እንደምታውቁት በኪነጥበቡ ዘርፍ እጅግ ከፍተኛ ተሳትፎ ከሚያደርጉ ወጣት የኪነጥበብ ባለሙያዎች መካከል የምትመደብ ናት፣ ከነ ባለቤቷ ከተወዳጁ ነብዩ ኤድሪስ ጋር ማለት ነው። የ12ኛ ክፍል ትምህርቷን አጠናቃ ወደ አዲስ አበባ ከተማ ነበር የመጣቸው። ያኔ ደብረ ብርሃን ዩኒቨርሲቲ ነበር የደረሳት። እሷ ግን ቲያትር መማር ትፈልግ ስለነበር አዲስ አበባ ሆና ሌሎች አማራጮችን ማየት ፈለገችና ለዚያ ነው ወደዚህ የገባችው። ከዚያም በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍልን ለመቀላቀል ይሰጥ በነበረው ፈተና ተፈተና አለፈችና ወደዚያ የትምህርት ክፍል ገባች ማለት ነው። የቲያትር ትምህርቷን እየተማረች ደግሞ ከጎን የተለያዩ የኪነ ጥበብ ስራዎችን በተለይ ደግሞ ፊልሞችና ተከታታይ ድራማዎች ላይ በስፋት መሳተፍ ጀመረች። በዚህም ባሳየችው ድንቅ የሆነ የትወና ብቃቷ በርካቶች እያደነቋት በአጭር ጊዜ ብቻም እውቅናውን ለማግኘት ቻለች ማለት ነው። ትምህርቷንም እንዳጠናቀቀች ከባለቤቷ ከነቢዩ ኢድሪስ ጋር በመሆንም ከነግሩም ኤርሚያስና፣ ከተወዳጁ አርቲስት ደበበ እሸቱ ጋር በመሆን ተፈጣሪ የተሰኘውን ታላቅ ፊልም ለመስራትም ቻለች። ከትምህርቴ እንደወጣሁ ስለ ቤት ኪራይና ስለ ኑሮዬ መጨነቅ ስለማልፈልግ አስቀድሜ ራሴን መቻል እፈልግ ነበር፣ የምትለው ሀና ይህንን አሳክታ ከባለቤቷ ጋር ኑሮዋን መሰረተች። ታዲያ ይህንን ሁሉ ጥንካሬ እንድታገኝ የተረጋጋች ለሙያዋ ፍቅር ያላት ለሀገሯ ድንቅ የሆኑ ነገሮችንም ለማበረከት እቅድ እንዲኖራት በስነ ምግባርና በመልካም ጠባይ እንድታድግ ያደረጉ ከጀርባዋ አንድ ሰው አሉ። ይህም አባቷ መላከ ፀሐይ መምህር መርሐፅድቅ ጥሩነህ ናቸው። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። እኚህ ተወዳጅ አባት ታዲያ ከሰሞኑ አንድ ህመም እንደገጠማቸው ተነግሯል። በህመማቸው ሳቢያም ወደ ህክምና ተቋም አምርተው ክትትል እያደረጉ ቢቆዩም ሊተርፉ ግን አልቻሉም። እንዲሁ አለፉም። ዘማሪ ዲያቆን ሙሉቀን ተስፋ እንዲህ ይላል ታላቅ የቤተ ክርስቲያናችን ምሰሶ ወደቀ በማለት ሀዘኑን ይገልጻል። ሐና መርሐፅድቅ እህቴ የቅዱሳን አብላክ ቅዱስ እግዚአብሔር መጽናናቱን ብርታቱን ያድልሽ በማለትም ሐሳቡን ያስቀምጣል። በጅግጅጋ ከተማ የሚገኘው የመልእክት አድባራት ወገዳማት ደብረ መውኢ ቅዱስ ሚካኤል ቤተ ክርስቲያን አገልጋይ የነበሩት ሊቁ አባት የድጓው መምህር፣ የቅዳሴው መምህር፣ የቅኔው መምህር ያቋቋም የብዙ ትምህርቶች መምህር እንደነበሩም እንዲሁ ይኸው ዲያቆን አክሎ ይገልጻል። አሁን የተዘረዘሩትንና መሰል የቤተ ክርስቲያን ሙያዎችን አብረው የያዙት እኚህ አባት በርካታ ግልጋሎቶችን ሲያደርጉ እንደነበር ይነገርላቸዋል። ዲያቆን ሙሉቀን ስለሳቸው ሲቀጥል ስለ ርሰው ምኑን ተናግረ ሊጨርሰው የኔ አባት የኔ የቤተ ክርስቲያናችን አድማቂ ኮከብ አደይ ሞት ክፉ ነውና እንዲነጠቀ እያለ ያዝናል። የኔ አባት መላከ ፀሐይ መምህር መርሐፅድቅ ጥሩ ነህ መካሪያችን መምህራችን አባታችን ነበሩ። ሞቶትን ማናመነ መቼም እርስዎን ማጣት ለቤተ ክርስቲያናችን ታላቅ በጣም ከባድ የሆነ ሐዘን ነው። እግዚአብሔር ነፍሶትን በቅዱሳን አጠገብ በአጸደግነት ያሳርፍልን። መቼም ቢሆን አንረሳውትም ከልባችን ይቀመጣሉ አባታችን በማለት ያስቀምጣል ሐሳቡን ይህንን ጉዳይ በፌስቡክ በኩል ያደረሰን ሌላኛው ደግሞ ጉርሻ ገጽ ነው። የአርቲስት ሀና መርሃ ጽድቅ አባት የሆኑት መላከ ፀሐይ መምህር አባ መርሃ ጽድቅ ጥሩ ነህ ከዚህ ዓለም በሞት ተለይተዋል በማለትም ያስቀምጣል። እኚህ ታላቅ መምህር የቀብር ስነ ስርዓታቸውም ተፈጽመዋል ሲልም አስቀምጧል። ለወዳጅ ዘመዶቻቸውና ለቤተሰቦቻቸው በተለይ ደግሞ ለልጃቸው ለአርቲስት ሀና መርሃ ጽድቅም መጽናናትን ተመኝቷል ማለት ነው። ታዲያ የቀብር ስነ ስርዓቱና የሀዘኑ ሂደትን በሚከወንበት በዚያው ስፍራ የተገኘችው ልጃቸው ሀና መርሐፅድቅ የአባቷን ሞት እንዲህ ማየቷ እጅግ የሚያሳዝን ነው እየተባለ በበርካቶች ዘንድ እየተገለጸ ይገኛል። ይህንን ሞታቸውንም ስትመለከት በከፍተኛ ሀዘን ውስጥ ሆና እጅግ በሚያሳዝን መልኩ ስታለቅስም ተስተውላለች። በተለይ ደግሞ በቀብር ስነስርዓቱ ላይ የነበሩ ሰዎች እንደነገሩን ከሆነ ሀና እጅግ ታሳዝናለች። የምትወዳቸውን አባቷን እንዲማጣቷ ከባድ ነገር ነውና እያሉም ሐሳባቸውን አስቀምጠዋል። በዚያው ቦታ ላይ የተገኘችው የሃና ጓደኛ የሆነችው አርቲስት ቃልኪዳን ጥበቡ ደግሞ እንዲሁ በሐዘን ውስጥ ሆና ተመልክተናታል። ሁሉንም ፈጣሪ ያጽናችሁ ለማለት እንወዳለን። አባታችንንም ፈጣሪ ነፍሳቸውን እንዲቀበል ለመላው ቤተሰቡ ሁሉ እግዚአብሔር መጽናናቱን እንዲልክ ልባዊ ምኞታችንን በሚዲያችን ስም እናቀርባለን። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጇን ተዋናይት የሀና መርሐፅድቅን ወላጅ አባት ህልፈተ ህይወታቸውን አስመልክቶ የወጡ መረጃዎችን አጠናቅረን እንዲህ ወደ እናንተ አቀረብን። ቻናላችንን በተለያዩ ዓለም ጥግ ሆናችሁ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ከዝግጅቶቻችን በርካታ ቁም ነገሮችን እያገኛችሁ እንደሆነ ባለሙሉ ተስፋ ነን። በሚቀጥለው እንደገና በሌሎች መሰናዶች እስክንገናኝ፣ ጌታቸው በላይ እንዲህ እሰናበታችኋለሁ። ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን በኮሜንት ላይ አኖሩልን። ቪዲዮውንም ላይክ አድርጉም። መልካም ጊዜ ለእናንተ ይሁን። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።